እኔ ሴት ልጅ ግን ማለት ነው የእውነት አንድ አትቁረጥ። ያብ እንግዲህ ስራህ ያውጣ ምንም ማድረግ አንችልም ያው ሴት ልጅ ከቆረጠች ቆረጠች ነው በዚህ አጋጣሚ ማለት ነው ልዩ ዛሬ ወግ ደርሷት እንግዲህ እነ ሉሌን እነ ያብን እነ ኩሩን ሰብስባ እንግዲህ ሄሉን ጠርታ ያው ለማስታረቅ ሞክራ ነበር ያለባትንም ጥፋት ተናገረች እኔም ያብን ስለምወደው ነበረ አርባ ምንጭ ሲጠራኝ ሄድኩት ላግዘው ነበረ እኔ ግን ምለው ልዩዬ አርባ ምንጭ ሲጠራሽ ሊያግዝሽ ሊያግዘው ሄድኩ ካልሽ የማለያየት አገዛ ነበር እንዴ የጠየቀሽ የማለያ የትገዛ ነው እንዳግዘው ነበር የጠየቀኝ እንጂ ለሌላ ነገር አይደለም። ች ግን አንቺ ስራሽ በጊዜው ስታለያይ ነበረ ከፍቅሬ ውስጥ ውጪ ፍቅሬ ላጣጥምበት ስት ነበር ለተመልካች እንኳን ግልጽ የሆነ ነገር ማለት ነው ይሁንሽ። በዚህ አጋጣሚ ግን ልዩ ኮሜንት እንደምታነብ ገባኝ። ሳኩኝ እግዚአብሔር ነው ብላችሁ ማለትም በጣ ቆይነሽ አንቺ እያላችሁኝ ነው። ነይ ስልሽ የምትመጪ ሄጂ ስልሽ የምትሄጂ አንቺ በጣ ቆይነሽ ብላችሁኝ፣ እኔ ግን እኮ እንደዚህ አይነት ልጅ አይደለሁም። እችኛ ልዩ እኔ አይደለሁም ምንም ለራሴ ራሱ ገርሞኝ ያላለች አየሽ ልዩ የበፊቷ ልዩ ልዩ ያቺ ኦሪጂናሏ ናት። እችኛ ደግሞ ካላክተር የሰጣት የምትጫወቷ መሰለችኝ። እንዳንቺ እንደገባኝ ከሆነ ማለት ነው። ቤተሰቦቼ እና የልዩ አነጋገር ያፈታም አድርጎኛል። ኮሜንትም ታነባለች። ባጣቆ ያላችሁኝ አልወደዳችሁኝም ብዙዎቻችሁ አለች ልዩ። እኛ ስራሽ ነው ያልወደድ ነው እና ቃለን እኮ በፊ በፊተኝ ፍቅረኛ ሆነሽ ቀላል ነገር አይደለም። ግን ቢሆንም የተውሽውን ነገር ነይ ሲልሽ ለምን ትመጫለሽ? አንቺ ሴት ልጅ ነሽ፣ ክብርሽን ለምን አትጠብቂም? ሂጂ ሲልሽ የምትመጪ ስራሽን ለም ሄሉ ግን ነበር ማየት እንጂ ና ያግዥን ብሎሽ እንደ ማስታረቅ አይደለም። ስታረግ ያየንች ለማንኛውም እኛ ቅርታ አድርገን ልሻል ልክ እንደ ሄሉ። በዚህ አጋጣሚ ያው ሄሉይም ለልዩ እንግዲህ ቅርታ አድርጋላታለሽ ማለት ነው። አንቺ ጥፋት የለብሽም፣ ያመጣሽም እሱ ነው። አንቺ ምንም አላጠፋሽም። ለአንቺ ቅርታ አድርግ ያለሁ ብላለች። በዚህ አጋጣሚ ልል የእውነት አደነኩ ዝቅ ብሎ አላደረግኩትም። የአርባ ምንጩን ነገር እኔና ሄሉ ጋየው ነገር በሙሉ ምንም የተፈጠረ ነገር የለም። ግን ያ ከመሰለ ያ ባሁንም ቢሆን ቅርታ ዝቅ ብዬ ከወገቤ አንተ ቤተሰቦቼን ተመልካቾቼ ንም ይቅርታ ጠይቃለሁ። ብዙ አልፎ አልፎ ብዙም ኮሜንት የማነብ ባይሆንም አልፎ አልፎ ሳይ ከህይወታቸው ውጣ የሚሉ ሰዎች አሉ። እኔ እናንተ ውስጥ ህይወታችሁ ውስጥ ገብቼ እየበጠበጥኳችሁ ከሆነ ያለውት የእውነት እኔ ለአንድ ወርም ለአንድ ሳምንትም እኔ ሩቆኛ ያቸኋለሁ ከአንተም ህይወት ወጣ ያለው ያው ይቅርታ አድርግኝ በማለት እንግዲህ ሉልም ያብን ቅርታ ይቅርታ እንዲያደርግለት ጠይቋል። ሉል ግን ለምን እዛ አላልከኝም ነው እኔ ከአይኔ በላይ ማምነው ነገር የለም አይቻችኋለሁ። ግን አንተ የእውነት አድርገውም አላደረግከውም ቢሆን ጓደኛሞችም ሆነና፣ ለምን አርባ ምንጭ ላይ ይቅርታ አልጠየከኝም ነው ያ የሚለውና ለማንኛውም በልዩ ያመጣችሁ፣ በልዩ ያመጣችሁ ዛሬ እንግዲህ ያብንና ሄሉን እናስታርቅ በሚለው ሌላ ድራማ ከሌለበት ሄሉን የማይጎዳት ከሆነ ብሎ ነው ሉል የተቀበለው ማለት ነው። እና ኩሩም ያው ነበረ ያው ከያብ ጋም ይቅርታ ወርዷል። በመጨረሻ እንግዲህ ሄሉ ተገኝታ ነበር። ሄሉ ግን ሴት ልጅ ቆረጠች። ሴት ልጅ አንዲት ትቁረጥ ነው ምላቸው። ቤተሰቦቼ አላቅም ብቻ የእውነት በጣም የቆረጠችው ምክንያቱም ከዚህ በኋላ እኔ እናንተ የሚያገናኘኝ ነገር የለም። እኔ የድሮዋን ሄሉን መልሼ አሳያችኋለው። ምን አለች ሄሉ? በሉኝ ብዙ ዋጋ ከፍ ያለሁ። እርጉዝ ነኝ ያልኩት የዋሸሁትም ለፍቅር ብዬ ነው። ያንን ሁሉ እሱ አውቆ መረዳት አልቻለም። ስለዛ ከዚህ በኋላ እኔ ህይወት ውስጥ መገኘት የለብህም፣ በህይወት የማልገባም፣ በህይወት የማታስፈልገኝም በማለት ሄሉ እንግዲህ ለልዩ ብቻ ይቅርታ አድርጋ ያብን እንደቆመ ጥላው ሄዳለች ማለት ለስነ ቤተሰቦቼ፣ ያው ለዛ ነው እንግዲህ ያብዬ ስራ ያውጣክ። ያነ ለዛ ነው ብዙ ድል ሰጥታለች። እኔ ለሄሉ ዋጋ ከፍያለሁ ትላለህ እንጂ ለአንተ ነው ሄሉ ዋጋ የከፈለችው። ምንም አንተ ዋጋ ለእሷ አልከፈልክም። ለእሷ ዋጋ ከፍላል ብለን ብንል እንኳን ብዙ ነገሮች ለፍቅር ስትል ይቅርታ እሺ፣ ይቅርታ ስትል ይቅርታ እሺ ብለህ ስትቀበል ነው። ገንዘብ እኮ አይደለም ዋጋ ከፈልኩም የሚባለው፣ አይደል እንዴ? ስለዚ እኛ እንደውም በአይናችን ያየነው ሄሉናት ለፍቅር ብላ ጉልበት ላይ ስትንበረከክ እ ሚሊያም፣ ሰንሰልባ ሴት ልጅ ነሽ እንዴት ክብር ሽን ዝቅ ታረጊ ያለሽ እንዴት ያ በግር ላይ ተወርቅ ያለሽ እንዴት ሴት ነሽን ታረግሻለሽ እያነ እንደው ብዙሃን ናት። እኛ ነን ዝቅ ብላ እንደው ዋጋ የከፈለችው ለክብር ሄሎ ናት። የእውነቴ ነው ግን የሚገባትን ያል ክብርና ቦታ አልሰጣትም። ታመነጫጭቃት አለ፣ ተወረውራት አለ፣ አንዳንዴ ለመምታት የሚያቃጣ ላየ። ይህ ሁሉ ለእሷ ምንም ዋጋ እንዳሰጣት ነው የሚያሳየው ማለት ነው። እና ለማንኛውም ሄሉዬ ዛሬ ቆርጣ ከያብ ጋር ምንም አይነት ነገር አያገናኘንም። ከዚህ በኋላ ከሱ ህይወትም ወጥቻለሁ፣ ከህይወቴም ወጥቷል። ትናንትና አልፈልግሽም ብሎኛል። ይች የመጀመሪያውን ሄሉን መልሼ ታያታላችሁ። እኔና እሱ እዚህ ጋር አብቅቶልናል። የራሱን ህይወት ይኑር፣ ደስተኛ ነው። እኔም በአሁን ሰዓት ደስተኛ ነኝ፣ በማለት እንግዲህ ሄሉሻም ቆፍጠን ቆንጠጥ ያለ ነገር እንግዲህ ተናግራ ጊዜም ሳሰጣቸው ብዙም አልቆመች፣ እንደ ቆሙ ነው ጥላ ሄደችው ማለት ነው። ቤተሰቦቼ ለዛ ነው እንግዲህ ያብዬ ስራ ያውጣል ነው ብዙ እለምናለች። ብዙ እድል እንድሰጣት ተንበርክካለች። ጉልበትነት ጉልበት ላይ ይቅርታ ጠይቃለች። የሴትነቷን ክብርን ዝቅ አርጋለች። ስለምትወድና ስለምታፈቅር ክብሯን ሰትሃለች። ከዚ በል አንተ ዋጋ ከፈል ክላል ሄሉ ሄሉ ናት ለአንተ ዋጋ የከፈለችው ግልጽ ነው። ሄሉ ናት ለአንተ ዋጋ የከፈለችው ግን በከፈለችው ዋጋ ልክ አንተ ፍቅር የምትወዳት ታስመስላለህ። ግን የሚወድ ሰው እንደዚህ አይደለም። ፍቅር ማለት እንደዚህ አይደለም። ያም ማለት ነው። የኋላውን እየፈለግክ ስህተት የምትርቃት ነገር አይደለም። ፍቅር ማለት ማለት ነው እና እንግዲህ